ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ተኛ የግንቦት ወር መንፈሳዊ ሥነ ሥርዓቶች መርሃ ግብር ይፋ አደረገ የቅድስት መንበር መግለጫ እንዳስታወቀው ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ እሁድ ግንቦት 10 2017 ዓ ም በቅዱስ ጴጥሮስ አደባባይ የሚያቀርቡትን የሐዋርያዊ መሪነት አገልግሎት መጀመሪያ መስዋዕተ ቅዳሴን ጨምሮ በወሩ ውስጥ የሚፈጽሟቸውን መንፈሳዊ ሥነ ሥርዓቶች ይፋ አድርጓል ቫቲካን ባወጣው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ በግንቦት ወር ሊፈጽሙ ያቀዷቸው መንፈ መንፈሳዊ ስነ ስርዓቶች የካቶሊካዊት ቤተ ክርስቲያን ሐዋርያዊ መሪነት መጀመሪያን በማስመልከት ግንቦት 10 2017 ዓ ም በቅዱስ ጴጥሮስ አደባባይ የሚያሳርጉትን የመስዋዕተ ቅዳሴ ስነ ስርዓት ያካትታል። ቅዱስ አባታችን ለመቤታችን ማርያም በተሰጣት የግንቦት ወር ውስጥ በሮም የሚገኙ ልዩ ልዩ ጳጳሳዊ ባዚሊካዎች ውስጥ የሚቀርቡ የአምልኮ ስነ ስርዓቶችን የሚመሩ መሆኑም በመግለጫው ተጠቁቧል በመርሃ ግብሩ እንደተገለጸው የመጀመሪያ ቀጠሯቸው የሚሆነው በብርሃነ ትንሣኤው አምስተኛ እሁድ ማለትም ሲሆንም ግንቦት 10 2017 ዓ ም ከጠዋቱ በአራት ሰዓት ላይ በቅዱስ ጴጥሮስ አደባባይ የሚያደርጉት የሐዋርያዊ መሪነት አገልግሎት መጀመሪያ መስዋዕተ ቅዳሴ እንደሚሆን ታውቋል ማክሰኞ ግንቦት 12 2017 ዓ ም ወደ ቅዱስ ጳውሎስ ጳጳሳዊ ባዚሊካ ንግደት በማድረግ የሐዋርያውን መካነ መቃብር እንደሚጎበኙ ይጠበቃል በመጨረሻም ቅዳሜ ግንቦት 23 ቀን 2017 ዓ ም እመቤታችን ቅድስት ድንግል ማርያም ኤልሳቤትን የጎበኘችበት መታሰቢያ በዓል ዕለት በቅዱስ ጴጥሮስ ባዚ ባዚሊካ ከጠዋቱ በአራት ሰዓት ላይ የሚቀርበውን መስዋዕት ቅዳሴ በመምራት ለጮች የክህነት ማዕረግ እንደሚሰጧቸው ይጠበቃል። ቫቲካን ዜና እንደዘገበው።